በዲላ ዩኒቨርሲቲ በተካሄደው አንደኛው የቴክኖሎጂ ሽግግር ሲምፖዚየም ተመራማሪ መምህራንና ተማሪዎች የጊዲዮ ዞን የስራ ኃላፊዎችን ጨምሮ ከአቻ ዩኒቨርሲቲ የመጡ አካላት ተሳታፊ ሆነዋል። በሲምፖዚየሙ ላይ ንግግር ያደረጉት የዩኒቨርሲቲው የምርምርና ቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር አብታሙ ተመስገን እንደ ሀገር በቴክኖሎጂ ፈጠራና ሽግግር ስራ ላይ በሶስት መልክ ስራዎች ታቅደው እየተሰሩ መሆናቸውን አንስተው ፈጠራን ማፍጠን፣ የፈጠራ ስራ አቅም ግንባታን ማጠናከርና የውጭ ቴክኖሎጂዎችን ማላመድ መሆኑን አብራርተዋል። የዲላ ዩኒቨርሲቲ በዘርፉ በ በርካታ ውጤቶችን እያስመዘገበ ስለመምጣቱም ገልጸዋል። በ2016 በጀት ዓመት በነበረው ናሽናል የሳይንስ ፌር በአንድ ቴማቲክ ኤሪያ ዲላ ዩኒቨርሲቲ አንደኛ መውጣቱን እናስታውሳለን። በዚህ ዓመት በ2017 ደግሞ ከአጠቃላይ በአጠቃላይ ውጤት ከ60 በላይ ተቋማት ተወዳድረዋል። ሶስተኛ ደረጃን ይዞ ያጠናቀቀ ተቋም ይሄ ካለንበት ሎኬሽን እንደዚሁም የዩኒቨርሲቲዎች የአቅም ደረጃ ሲታይ ዲላ ዩኒቨርሲቲ ቴክኖሎጂስቶች ጥሩ ደረጃ ላይ እንዳለን አመላካች ነው ብለን መውሰድ እንችላለን። አንደኛ የቴክኖሎጂ ሽግግር ሲምፖዚየም በዩኒቨርሲቲው ሲዘጋጅም ለሶስት ጥቅሞች መዘጋጀቱን ነው ዶክተር ሀብታሙ የጠቀሱት። የመጀመሪያው ለምርምርና ፈጠራ ስራዎች የሚመደበው ውስን የሕዝብ ሀብት ውጤት ተኮር እንዲሆን ከዛም ውጭ ተመራማሪዎቻችን ቴክኖሎጂስቶቻችን የሚወስዷቸው የሚያመጧቸው የቴክኖሎጂ ፕሮጀክቶች አስበው በጥራት እንዲሰሩና ነገ ለማህበረሰቡ ይፋ እንደሚያደርጉ አስበው እንዲሰሩ ማሳያ። በሶስተኛ ደረጃ መሰል ቴክኖሎጂስቶችን በመድረክ እውቅና መስጠትም ጭምር ስለሆነ ማበረታታትም ጭምር ስለሆነ ይሄ መድረክ በጣም አስፈላጊ መድረክ ነው ብለን እናምናለን። የቴክኖሎጂ ሽግግር ሲምፖዚየሙ በኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክቶሬት መዘጋጀቱን የጠቀሱት በዲላ ዩኒቨርሲቲ የኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክተር ዶክተር አዲሱ ፍርናጆ ናቸው። በበጀት ዓመቱ አራት ያህል ለማህበረሰቡ ጥቅም የሚሰጡ ቴክኖሎጂዎችን የማሸጋገር እቅድ እንደነበረና የተሻለ ስራ በመሰራቱ ቁጥሩን ወደ ስምንት ማሳደግ መቻሉን አብራርተዋል። የሚሸጋገሩት ቴክኖሎጂዎች በተጨባጭ ማህበረሰቡን የሚጠቅሙ መሆናቸውንም ነው ያነሱት። በጣም ድሮቲን ሰስቴን የሚያደርግ ይሄ ካሳቫ ብዙም አገልግሎት ለማይውል ማንጠቀምበት አሁን እንዳያቸው ፊዴ እንድጠቀም ሁሉ ኦረዲ ፍቃድ ሰጥቷል እና ይህንን ደግሞ ኮሙኒቲችን እንዴት መጠቀም አለበት የሚለውም በደንብ ምርምር አከናውነንበት ረጅም ጊዜ የወሰደ ነው። አመት ከምናምን አሁን ወደ ስራ እንዲገባ እያደረግን ነው። እዛ ላይ ኮሚኒቲ በደንብ አድርጎ መጠቀም ይችላል። በጌዲዮ ዞን ወናጎ አካባቢ የተገኘው የአሸዋ ክምችት ለኮንስትራክሽን ግብዓትነት መዋሉን ለማረጋገጥ የተከናወነው ምርምር ከተከናወኑ የምርምር ስራዎች ትልቅ ትርጉም ያለው ስለመሆኑም ዶክተር አዲሱ አብራርተዋል። ተመራማሪዎች፣ ኤክስፐርቶች በደንብ አድርገው ቴስት አድርገው በዚህ ያክል ፐርሰንት መቀላቀል ይቻላል። እነዚህም እንጠቀም፣ አትሊስት አካባቢ ላይ ያለው ሪሶርስ መጠቀም እንችላለን። ለኮሚኒቲ የስራ እድል እንፈጥራለን እንደገና ደግሞ ገቢም እናስገኛለን። በቴክኖሎጂና ምርምር ስራዎች ከዲላ ዩኒቨርሲቲ ጋር በጋራ በመቀናጀት በርካታ ስራዎችን እየሰሩ መምጣታቸውን የተናገሩት የጌዲዮ ዞን ሳይንስና ኢንፎርሜሽን መምሪያ ኃላፊ አቶ ደረጀ ሾንጣ የቀረቡት የምርምር ስራዎች የማህበረሰቡን ችግር ሊቀርፉ የሚችሉ መሆናቸውን ተናግረዋል። በአሁኑ ሰዓት አሸዋ ከአጎራባች አካባቢ ለማስመጣት በፊት ከነበረው ዋጋ እጅግ በጣም ኮስቲ ነው። በጣም ይህንን በሚቀርፍ ደረጃ ደግሞ እኛው ዞን ላይ እኛ ዞን ወናጎ ከተማ አካባቢ ሀሴ ላይ የተገኘው የአሸዋ ክምችት የእኛን ማህበረሰብ ችግር እጅግ በጣም የሚቀርፍ ነው። በሲምፖዚየሙ ተሳታፊ የሆኑት ወላይታ ሶዶ ዩኒቨርሲቲ የመጡት የዩኒቨርሲቲው የኢንዱስትሪ ትስስርና ቴክኖሎጂ ሽግግር ዳይሬክተር ዶክተር ውብ አለም ግርማና የዋቸሞ ዩኒቨርሲቲ ኢንዱስትሪ ትስስርና ቴክኖሎጂ ሽግግር ሳይንቲፊክ ዳይሬክተር ዶክተር አዳነ ወልደመድን የቀረቡት ስምንቱም የምርምር ስራዎች ትልቅ ልምድ የወሰዱባቸው ስለመሆናቸው ጠቅሰዋል። አንድ ላይ በጋራ ይህን ሲምፖዚየም አካሄዱ አንደኛ ያሉን እውቀቶችን ለማህበረሰቡ ለማስተለፍ እንዴት አለ ባለ መንገድ ማስተረፍቻ የሚለውን ትምህርት ይሰጠናል። ሁለተኛ የተሰሩ የቴክኖሎጂ ፈጠራ ስራዎች ለማህበረሰቡ ሲሄዱ አንደኛ እውቅና የምንሰጥበት መድረክ ይሆናል። ለምሰሩ ልጆችም፣ ተማሪዎችም፣ መምህራንም ማበረታቻም ነው። ብዙ ጊዜ ቴክኖሎጂዎች በተማሪዎች ይሰራሉ፣ በመምህራን ይሰራሉ፣ በሌላም አካል ሊሰራ ይችላል። ነገር ግን ወደ ተጠቃሚው ማሸጋገር ያልተለመደ ነው። ስለዚህ ዛሬ እየተከናወነ ያለው ነገር ዩኒቨርስቲዎች ከሚጠበቅባቸው ትልቁ አላማ ማሸጋገር ነው፣ ቴክኖሎጂ ማሸጋገር ነው። ይሄንን ያማከልና እጅግ በጣም ቆንጆ የሚባል ስራ ነው ማለት ነው። በሲምፖዚየሙ ስምንቱ የምርምር ስራዎችን በተመለከተ በተመራማሪዎቹ ገለጻና ማብራሪያ የተሰጠ ሲሆን ውይይትም ተካሂዶባቸዋል። በተጨማሪም በምርምር ስራዎቹ አስተዋጽኦ ላደረጉ አካላት የእውቅና ምስክር ወረቀትም ተበርክቶላቸዋል።